አመሰግናለሁ ቴዲ፣ ሁላችሁም እንኳን የተገናኘን። በመጀመሪያ ልጀምር ፈልገው ብዙ የሀገራችን ሕዝብ ይህን ዝግጅት ለመከታተል ዝግጁ ነበረ፣ ኢንተርኔቱን በመዝጋታቸው እና እድሉን ስለነፈጓችሁ አዝናለሁ። ግን አንድ ቀን አንድ ነገር ቃል ልግባ፣ የእኛ ሰው ሲተርት ጤቂ እንዳይመረም ወፍት ይላል። እልህ ከማር የበለጠ ይጣፍጣል። ይህን በኢንተርኔት ያላቸውን ሞኖፖሊ ይዘው እንዳይቀጥሉ እንሰብረዋለን። ይሄ ቃል እንገባለን። መንገድ እናፈላልጋለን። ከእንግዲህ በኋላ ከዚህ በፊት የነበረው አገዛዝ ቴሌቪዥን የነበረው ሞኖፖሊ እንደሰበር ነው ሁሉ ይህን ለመስበር አንተኛም ተስፋ እናደርጋለን። በመቀጠል የዚህ ዝግጅት አዘጋጆች ይሄን በጣም አስፈላጊ፣ አንገብጋቢ እና ጊዜያዊ የሆነ ዝግጅት ያዘጋጃችሁ የትግል አጋሮች ያለኝን አድናቆትና ምስጋና ለመግለጽ ወዳለው በተለይ ደግሞ አቶ ልደቱ አያሌው የሀገራችን ፖለቲካ ወላፈን የተቃጠለ ነው የሚያውቀው። ይሄ ወላፈን ሁሉ ከዓመት ወደ ዓመት እየወረደብህ በክረምትና በበጋ በሰላማዊ ትግል ላይ ያለህን ቁርጠኛ አቋም ሳትወላውል እኛ ገና እንዳታ ወጣት በነበርንበት ዘመን ጀምሮ እስከ ዛሬ በመቀጠልህ ያለኝን አድናቆት መግለጽ ወዳለሁ። በተቀጣይ ደግሞ የእኛ ሀገር ትግል የሚገርም ሁለት አንጋፋ ታጋዮችም እዚያ ያለው አቶ ዩሱፍ ያስን እና ጃልጣ አብዲ ከተማሪዎች እንቅስቃሴ ንቅናቄ ጀምሮ እስከ ዛሬ ድረስ በኢትዮጵያ ውስጥ እኩልነት፣ ፍትህ፣ ዲሞክራሲ እንዲሰፍን ደከመን ሰለቸን ሳይሉ ሕይወታቸውን በሙሉ መስዋዕትነት አድርገው ዛሬም ዛሬም በዚህ እድሜያቸው ሳይደግማቸው ዛሬም ተስፋ ሳይቆርጡ ስንቱ በእኔ እድሜ ያሉ ተስፋ ቆርጠው እጅ በሰጡበት ዘመን በዚህ በመቀጠላችሁ ያለኝ አክብሮት ያለኝ አድናቆት ሊሰፈር ሊመዘን እንደማይችል ልገልጽላችሁ እወዳለሁ። በመቀጠል እንግዲህ አጠር አድርጌ አሁን በኢትዮጵያ ውስጥ ያለው ሁኔታ እንዴት ይፈታ፣ ሰላም አስፈላጊነት፣ ምንስማማበት ከሆነ ወዴት እንሄድ የሚለውን ነካ ነካ ማድረግ ሞክራለሁ። በአሁኑ ወቅት ሁለት በጣም በጣም አሳሳቢ አንገብጋቢ ጉዳዮች ለኢትዮጵያ ዜጎች ያሉ ይመስለኛል። አንዱ የዳቦ ጉዳይ ነው። ኢትዮጵያ እኛ ኢትዮጵያኖች የኢትዮጵያ ዜጎች ድህነት እናውቀዋለን። ዳሁን የሚያደግነው ነው ስለት ግን እንደ ዘንድሮ የባሰ የሚያማርር የሚያስጠላ ድህነት አይቼ አላቅም። ያየ ሰው መጥቶ መናገር ይችላል። በተለይ ደግሞ ከተሜውና በእኛ አቅም በእኛ ደረጃ ሚድል ክላስ የሚባለው ማህበረሰባችን ይሄ አንቶክን ሀኪሞቻችን ኢንጂነሮቻችን ምግብ ምግብ ለራሳቸውና ልጆቻቸው ማጉረት ከበር አፎርድ ማድረግ የማይችሉበት ደረጃ ላይ ደረስ ነው። ገበሬው በየዓመቱ እያደገ ያለው ማዳበሪያ በተለይ አምና ሶስት ሺህ አምስት መቶ የነበረ ማዳበሪያ ዘንድሮ ከዘጠኝ ሺህ በላይ በመሆኑ ዘንድሮ ማሻውን አርሶ በቂ ማዳበሪያ ማግኘት ባለመቻሉ በሚቀጥለው ዓመት ምርቱ ይቀንሳል፣ የኑሮ ውድነቱ እየጨመረ የሚሄድ ይሆናል ማለት ነው። ኢማጅን ይህ ገበሬ ይህ አርሶ አደር በጦርነት ምክንያት ቄው ላይ ማረስ ሳይችል በጎጃምና በምስራቅ ሸዋ በቆሎ እንዳይዘራ እየተከለከለ ያም ሳይንስ ቀርቶ መዳበሪያ በጥፍ ተጨምሮበት መስራት ያልቻለበት ይህ ደግሞ ትሩሊ ስፒኪንግ ኢትዮጵያ ውስጥ ከዚህ በፊት ታይቶ የማይታወቅ ድህነት ድህነት የሕልውና ጥያቄ የሆነበት ሁኔታ ውስጥ ነው ያለ ነው። ሁለተኛው በጣም እንገብጋቢ ጉዳይ ለኢትዮጵያ ዜጎች የደህንነት እጦት ኢትዮጵያ በአምባገነኖች ስትገዛ ነው። ኢትዮጵያ የኢትዮጵያ ገዢዎች ሰዎችን ሲጨቁኑ ሰዎችን ሲገሉ ነው የነበሩት። ይሄ የሚካድ አይደለም፣ የምናውቀው ነው። ከኛ በፊት የነበራችሁን ታውቁታላችሁ። እንደዚህ አምስት ስድስት ሰባት ዓመታት ግን ዜጎች ለቅሶ መሄድ ያልቻሉበት ዜጎቻችንና መስጊድ መሄድ ያልቻሉበት እናቴ የእሷ እናት ስታርፍ ሄዳ መግበር ያልቻለችበት ሁኔታ በኢትዮጵያ ውስጥ ታይቶ አይታወቅም። ቀጥታታት ዜጎችን አፍኖ ብር ማስከፈል እንደ አንድ የቢዝነስ ሴክተር የተቆጠረበት በገጠር ሳይሆን በከተሞቻችን መጀመሪያ ይሄ ነገር በወለጋ አካባቢ ሲጀምር ከዛ ወደ ከባ ወደ ጎጃም ወደ ጎንዳር ተስፋፍቶ ነጋዴው ከአንድ ሚሊዮን ብር በላይ ያለው ነጋዴ በሙሉ ሸሽቶ ወደ ዋና ከተማዋ ሲገባ አሁን ዋና ከተማዋ ስልም ተገብቶ ሰው ታፍኖ ገንዘብ ያስከፍሉታል። ድሮ ትንሽ ሰርቶ ነጋዴ መሆን ትንሽ ሰርቶ ብር መያዝ የሚያኮራ ሾኦፍ የምታደርግበት ነበረ። ዛሬ ግን ሰርቶ ትንሽ የያዘ ሰው የሚፈራበት የሚደበቅበት ሀብት ማፍራት ጠላት ጠንቅ የሆነበት ሻሸመኔ ላይ የሆነ ያለውን ጎንደር ላይ የሆነ ያለውን ነገር ጥሩ ላይ የሆነ ያለውን ነገር መረዳት አስፈላጊ ነው። አጠር ስናደርገው የድህነት አረንቋ ውስጥ ነው ያለነው። ታይቶ ተሰምቶ በሀገራችን በምድራችን ታይቶ ተሰምቶ የማይታወቅ የደህንነት እጦት ውስጥ ያለ ነው። ለዚህ ሁለቱ ዋድ ዱ ዘ ሃቭ ኢን ኮመን፣ እነዚህ ሁለቱ ኮመን ኮዝ አላቸው። የዚህ ኮመን ኮዝ የእርስ በርስ ጦርነት ሲቪል ዋር ነው። የዚህ ሲቪል ዋር ከምን ተነስቶ ምን ደረሰ የሚለውን ሌላ ጊዜ እንተዋለን። ይሄ ሲቪል ዋር ይሄ የእርስ በርስ ጦርነት ብዙዎቻችሁ እንደተናገራችሁት ኢኮኖሚያችንን አንኮትክቶታል። ለመሰረተ ልማቶቻችን ፈርሰዋል። የሀገር ውስጥ የንግድ እንቅስቃሴ ከሚታስበው በላይ ተዘግቷል። ወደ ሀገራችን ስትገባ የነበረችው ትንሽ እንጥብጣብ ኢንቨስትመንት እንድትደርቅ ሆናለች። ከዛ የተረፈችውን ደግሞ ጠቅላይ ሚኒስትሩ የመዝናኛ የማሾፊያ ፕሮጀክቶች ለመገንባት እያባከናት ይገኛል። ይሄ ለኢኮኖሚ ችግሩ ከፍተኛ ኮንትሪቢዩሽን አድርጓል። ዛሬ ኢትዮጵያ ውስጥ ዩኒቨርሲቲዎች ተማሪዎቻቸውን መመገብ ያልቻሉበት ክልሎች፣ ዞኖች እና ወረዳዎች ደሞዝ መክፈል የማይችሉበት ደሞዝ አልተከፈለንም ልጆቼ ራባቸው ብሎ ሰራተኛው ሲጠይቅ የሚደበደብበት በመካከለኛ እና ሳይና ደረጃ ያለው ነጋዴ ለጆሮ በሚዘገንን ደረጃ በተለያየ ስም እየተለጠፈበት መዋጮ የሚለቀምበት ስንቱ በየጉራንጉሩ እዳ ተቆልሎበት ከእዳ ለማምለጥ የሰው ዓይን አፍሮ ፈርቶ ራሱን እየገደለ ያለበት ሁኔታ ውስጥ ያለ ነው ማለት ይሄ የኢኮኖሚ መንኮታኮት ፈጥሯል። ሌላው የእርስ በርስ ጦርነት ሀገራችን ውስጥ ምንም የማንደባበቀው ነገር አለ። ከዚህ በፊት የብሔር ሽኩቻ ነበር፣ የሃይማኖት ኮምፕሌንት ነበር። እንደዚህ ዘመን ግን ማህበራዊ ሃይማኖታዊ፣ ፖለቲካዊ ተቋማት ሙሉ በሙሉ የተንኮታኮቱበት ኮምፕሊት ፍራግመንቴሽን ኦፍ ኤቭሪ አስፔክት ኦፍ አውር ሶሳይቲ አውር ሪሊጂየስ ኢንስቲቱሽንስ አር ስት ኢንስቱሽንስ አር ካልራል ኢንስቱሽንስ ፍርትስክሳቸው የወጣበት ዋጋ ያጡበት የተወረዱበት ህዝባችንን አንድ ላይ እንደ ጉሉ ይዘው ያሉ እሴቶቻችን ከቀን ወደ ቀን እየተመናመኑ እየተሸራረፉ እየወደሙ ያለበት ሁኔታውስጥ ገብት ና ይህ ስለሆነ ጦርነትን ማስቆምና ሰላም ማምጣት ለኢትዮጵያ ከማንኛውም አጀንዳ ቀድሞ ቅድሚያ እንዲሰጠው የሚገባ ጉዳይ ነው። ይሄን ለማድረግ በሶስት ደረጃ መሄድ አለብኝ ብዬ አስባለሁ። የመጀመሪያው ሳይለንስ ዘ ጋንስ፣ አሁን በኦሮሚያና በአማራ በቤኒሻንጉልም እየተካሄዱ ያሉ ጦርነቶች በአስቸኳይ እንዲቆሙ፣ ቆመው ግን አሁን ሊፈነዱ በቋፍ የደረሰው የትግራይ ግጭት እንዳይፈነዳ መረባረብ፣ ከኤርትራ ጋር የተገባው ፍጥጫ ወደ ጦርነት እንዳይሄድ የሀገራችን ዜጎችና በኢትዮጵያ ጉዳይ ይመለከተኛል ስቴክ ሆልደር የሚል ማንኛውም ዓለም አቀፍ ማህበረሰብ ሊረባረብበት የሚገባ ጉዳይ እንደሆነ አበክሬ መናገር ፈልጋለሁ። አንድ ነገር ግን ጠበቅላ አድርግ፣ እዚህ ላይ ሰላም ለማምጣት ስንረባረብ፣ ሀገራችንን ለመታደግ ህዝባችንን ለመታደግ ስንረባረብ ጊዜያዊ መሆን የለበትም። ታክቲካል አላያንስ በፀረአዊ የሚቋጭ አጭር ርብርብ ሳይሆን ሀገራችን ወደዚህ አይነት አስከፊ አደጋ እንዳትገባ ከዚህ በፊት ሲከመሩና ሲደባለሩ የመጡ ችግሮች እንዲፈቱ፣ ከእንግዲህ በኋላ የሚመጣው ችግር በሽግግር በቋፍ ላይ እንዳለን ይታየኛል። ከዚህ በኋላ የሚመጣው ሽግግር እንዳይጨናገፍ፣ እንዳይጠለፍ ከአሁኑ ሰፊ መሰረት ያለው ህዝባዊ ውይይት፣ ድርድር፣ ኒው ሶሻል ኮንትራክት መገንባት ላይ መረባረብ ያስፈልጋል። ይህ ስንል የፖለቲካ ልዩነት ያለን ሰዎች መነጋገር አስፈላጊ ነው። ከጃል መሮ እና ከዘመነ ካሴ ጋር በትግል ጉዳይ አልስማማም። ከአቶ ገዱ እና ከደብረጽዮን ጋር ከዚህ በፊት የኢህአዴግ አካል በነበሩበት ወቅት እኔ እዚህ ቆሜ እነሱ እዛ ቆመ ስንተካተክ ነበር። ከልደቱ ጋር ከቴዎድሮስ ጋር በፌዴራል ጉዳይ አልስማማም። ሀገራችንን ሰላም ማስፈን እና ጦርነትን ማስቆምን አስፈላጊና ግዴታ መሆን ሆኖ ስለሚታይ እነዚህ ልዩነቶቻችን በምንም መልኩ ሊያግዱን የሚገቡ አይደሉም። ሁለተኛው ነጥብ የሰላም ትብብር ስንል የተቃዋሚ ኃይል ብቻ ሳይሆን ከስርዓት ውስጥም ጦርነት ያንገሻገሻቸው የሀገር መፍረስ የተቋም መዳከም ያንገሻገሻቸው ብዙ ዜጎች ስላሉ እነሱን ባላገለለ በጅምላ በማያጠቃ ለሁሉም በር በከፈተ መልኩ መረባረብ ያስፈልጋል። ሁሉን አቀፍ ሁሉን የሚያሳትፍ ሕዝባችንና ሀገራችንን የሚመስል ሰላም ለማምጣት መረባረብ። ከዛ በኋላ ደግሞ ሕዝባችንና ሀገራችንን የሚመጥን በሰጥቶ መቀበል ላይ የተመሰረተ የፖለቲካ ድርድርና ስምምነት አድርገን ሀገራችንን አሁን ከገባችበት ችግር ማስወጣት ብቻ ሳይሆን የሚቀጥለው ትውልድ የኔና የኔ መሰሉን ልጆች ጦርነትና እርዛት የማይወርሱበትን ኢትዮጵያ መገንባት አለብን። መገንባትም እንችላለን ብዬ አምናለሁ። አመሰግናለሁ።